ሰላምና ጤና በያላችሁበት ይሁን። ክብራትና ክብራን ተመልካቾች ከሀዲያ ቴሌቪዥን የሀገር ውስጥ የውጭ እንዲሁም ስፖርታዊ ጉዳዮችን የምናቀርብበት የዜና ሰዓታችን ላይ ደርሰናል። በቅድሚያም ዋና ዋና ዜናዎችን እናስቀድማለን። በወረዳው በ2017/18 የምርት ዘመን ከ4600 ሄክታር መሬት በላይ በቡና የተሸፈነ ሲሆን ከዚህም ከ16,000 ኩንታል በላይ ምርት ለማግኘት መታቀዱን የጎንቦራ ወረዳ ግብርና ጽሕፈት ቤት አስታወቀ። የአርሶ አደሮችን ኑሮ ለማሻሻልና ገበያውን ለማረጋጋት በትኩረት እየተሰራ መሆኑን የልቻ ሀዲያ ኃላፊነቱ የተወሰነ የገበሬዎች ህብረት ስራ ዩኒየን አስታወቀ። የውሃ አማራጮችን በአግባቡ በመጠቀም የአርሶ አደሮችን ገቢ ለማሳደግ በትኩረት ሊሰራ እንደሚገባ የሻሾጎ ወረዳ አስታወቀ። ወደ ዝርዝር ዜናዎች አልፈናል ከዜናዎቹ ጋር ዘሪቶ ኤልያስ ነኝ አብራችኑ ኑ በወረዳው በ2017/18 የምርት ዘመን ከ4600 ሄክታር መሬት በላይ በቡና የተሸፈነ ሲሆን ከዚህም ከ16,000 ኩንታል በላይ ምርት ለማግኘት መታቀዱን የጎንቦራ ወረዳ ግብርና ጽህፈት ቤት አስታወቀ ምህረት በለሰ በሀዲያ ዞን ከቡና አምራች አካባቢዎች የጎንቦራ ወረዳ ግንባር ቀደም ሲሆን ለዘርፉም ልዩ ትኩረት ተሰጥቶ እየተሰራ ይገኛል። በወረዳው በ2017 18 የምርት ዘመን 4600 ሄክታር መሬት በቡና ምርት የተሸፈነ ሲሆን ከዚህም ከ 16000 ኩንታል በላይ ምርት ለማግኘት ታቅዷል። በዚህ ወቅት ያነጋገርናቸው አርሶ አደሮች እንደገለጹት ከቡና ምርት የሚያገኙት ገቢ ቤተሰቦቻቸውን ከማስተዳደር ባለፈ የምግብ ዋስትናቸውን ለማረጋገጥና የገበያ መረጋጋትን ለማምጣት ጠቅሟቸዋል። ከዚህም በተጨማሪ የተሻሻለውን የቡና ዘር እንዲተክሉና በቡና ላይ የሚታየውን በሽታ እንዲከላከሉ ከግብርና ጽሕፈት ቤቱ ምክርና ድጋፍ እንደሚደረግላቸው ተናግረዋል። በጎንቦራ ወረዳ ግብርና ጽሕፈት ቤት የቡና ልማት ባለሙያ የሆኑት አቶ ደንበሎ ከበደ በወረዳው 4664.5 ሄክታር መሬት በቡና ምርት እንደተሸፈነ ገልጸዋል። አርሶ አደሮቹ ከቡና ምርት በሚያገኙት ገቢ በእጅጉ ተጠቃሚ መሆናቸው የገለጹት አቶ ደንበሎ በወረዳው በኩልም ድጋፍ እንደሚደረግላቸው አክለው አስታውቀዋል። ጎንቦራ ወረዳ ምክትል አስተዳዳሪና የግብርና ጽፈት ቤት ኃላፊ አቶ አሰፋ ባቾሬ እንደተናገሩት ጽፈት ቤቱ የኢሲሊም ፕሮጀክቶችን በመጠቀምና ማህበረሰብን በማስተባበር ችግኝ የማፍላት ስራ እየሰራ ይገኛል። እንደ አቶ አሰፋ ገለጻ በአብቾ ችግኝ ማፍያ ጣቢያ ከ125ሺ በላይ ችግኞችን ማፍላት መቻሉን ገልጸዋል። በወረዳው 4664.5 ሄክታር መሬት በቡና ምርት እንደተሸፈነ የገለጹት አቶ አሰፋ ከዚህ ውስጥ 3049.7 ሄክታሩ አሁን ላይ ምርት እየሰጠ ውስጥ እንደሚገኝና ከ16 ሺህ ኩንታል በላይ ምርት እንደሚጠበቅም አብራርተዋል። የሀብቾ ችግኝ ጣቢያ ነው። ይሄ በትንሹ ከመቶ ሀያ አምስት ሺህ በላይ የችግኝ ነው አፍልተን በዚህ ደረጃ ላይ ደርሶ ያለውና ይህንን በሚገባ እንክብካቤ አድርገን እስከ ሰኔ መግቢያ ደርሶ ሰኔ ላይ በጊዜ ስርጭት ተደርጎ ሊጸድቅ በሚችል ልክ በሚደርሶ ልክ ለማሰራጫት በሚያስፈልግ ደረጃ ላይ እያንከባከበንና እየሰረን ያለንበት ሁኔታ ነው ያለውና በዚህ ልክ ከተቀጠለ ጎንቦራ ፖቴንሻል አለው ብቻ ሳይሆን፣ በምርትም የተሻለ በብዛትም የተሻለ በጥራትም የተሻለ አገር ደረጃም በዓለም ደረጃም የተሻለ የቡና አምራች አካባቢ ነው ተብሎ ሌሎች የቡና ማፈልፈያ ማሽኖች ሁሉ ሌሎች አካባቢዎች ላይ ያለውን ወደዚህ አምጥተን መስራት በምንችለው ልክ ዞንም ወረዳም አቅዶ እየሰራ ካለው ተግባራት አንዱና የመጀመሪያ ተግባር ስለሆነ ነው። እንደ ወረዳም ይህንን አስፍተን እየሰራናለን። እንደ ጎንቦራ ወረዳ ላይ እስካሁን በቡና የተሸፈነው የቡና ሽፋን 4664 ነጥብ 5 ሄክታሩ ነው። ከዚህ ውስጥ 3497 ሄክታሩ አሁን ምርት እየሰጣ ያለው ቡና ያለበት ወረዳ ነው። ከዚህም ውስጥ ወደ ከ16 ሺህ በላይ ኩንታል ምርት ይጠበቃል። እንደ ዘንድሮና አሁንም በዚህ ዓመት ላይ ከዚህ ችግኝ ጣቢያ ጋር አያይዤ ሲናገር እንዲያጠቃላይ ከአምስት ሺህ በላይ የችግኝ ዝግጅት ለማድረግ አስበና አቅደን እየሰረን ካለ ነው ውስጥ ይሄ በዚህ አሁን እያየናል ነው ከ125 ሺህ ችግኝ በላይ እየፈላ ያለበት ችግኝ ጣቢያ ነው። እያየናል ነው ቢያንስ ቢያንስ ከዚህ በኋላ ከዛ ካፍ እንድል እየታሰበም ቢሆን እንደ ዘንድሮ ከ5.5 ኩምታል ፐር ሄክታር በላይ ነው ለማምረት አቅደን እየሰረናለ ነው። ሀላፊው አያይዘውም አርሶ አደሮቹ የተተከሉ ችግኞች እስኪጸድቁ ድረስ አስፈላጊውን እንክብካቤ እንዲያደርጉ፣ እንዲሁም የቡና ምርት በከፍተኛ ሁኔታ እንዲያድግ የሚያግዘውን የጥላ ዛፍ ተከላ እንዲያደርጉም አሳስበዋል። ምርት ዘመን ላይ የተተከሉ ችግኞችን የኩትካቶ ስራ፣ የእንክብካቤ ስራ፣ የማልቺንግ ስራ ልክ አሁን ይሄ ዝናብ ከወጣ በኋላ እንኮተኩታለን ቢባል የችግኝ የመበላሻት እድል ነው የሚያጋጥመውና ቡና ያላቸው አርሶ አደሮች ሌሎችም የፍራፍሬ ችግኝ የተከሉ አርሶ አደሮች የተተከለበት አካባቢ ላይ ዞር ብሎ አይቶ በዚህ ሰዓት የመጀመሪያ ስራ መሆን አለበት። ኩትካቶ ነው የተኮተኮተበት ልክ ዝናብ ከወጣ አየር አስገብቶ ከከፍተኛ ፀሐይ የተነሳ እንዳይጎዳ ዙሪያውን ማልች አድርገው መጠበቅ መቻል አለበት። አጥር፣ ሌላ ተጨማሪ ወሳኝ ነገር አጥር ነው። ሌላኛው ለቡና ትልቁ የአንበሳውን ድርሻ የሚጫወተው ጥላ ነው። የጥላ ዛፍ አስፈልጋልና የጥላ ዛፍ ተከላውን፣ እንክብካቤውን፣ አጥሩን፣ ኩትኳቶውን፣ ማልች ማድረጉን አርሶ አደሩ በአግባቡ በዚህ ሰዓት መስራት አለበት። የውሃ አማራጮችን በአግባቡ በመጠቀም የአርሶ አደሮችን ገቢ ለማሳደግ በትኩረት ሊሰራ እንደሚገባ የሻሾጎ ወረዳ አስተዳደር ገለጸ። ምሕረት መለሰ በወረዳው የተቀናጀ ግብርና ልማት ጥረት ለሀገራዊ ማንሰራራት በሚል መሪ ሀሳብ የሻሸጎ ወረዳ ግብርና ጽሕፈት ቤት የ2017 ዓ.ም የአፈጻጸም ማጠቃለያ ጉባኤና የ2018 የበጋ ወቅት ስራዎች ንቅናቄ መድረክ ተካሂዷል። በንቅናቄ መድረኩ ላይ የሻሸጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ እንደገለጹት በየዓመቱ የተሻለ አፈጻጸም መመዝገቡን ጠቅሰው በሀገር ደረጃ የግብርና ተግባር ከፍ ለማድረግ የወረዳ አፈጻጸም ሚና ከፍተኛ እንደሆነ አስረድተዋል። የውሃ አማራጮች ያሏቸው ቀበሌዎች ሰዎች ሁሉም ጄኔሬተሮች በአገልግሎት ላይ መዋል እንዳለባቸው በመግለጽ የጊዜ አጠቃቀምን ጉድለት በማረም የአርሶ አደሮችን ገቢ ለማሳደግና የምግብ ዋስትናን ለማረጋገጥ መስራት እንደሚገባ ማጽንዖ ሰጥተዋል። የሻሸገ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዋና ተጠሪ አቶ ታደሰ ምጎሮ በበኩላቸው በተግባር ውጤታማ ለመሆን ክፍተቶችን ለይቶ በመገንዘብ ያለ እረፍት ክረምትና በጋ በትጋት አመራሩ በቅንጅት መስራት እንዳለባቸው ገልጸዋል። ያሉን የሀብት አማራጮችን በመጠቀም ወደ ድል በመቀየር ከድህነት ለመላቀቅ በትኩረት ሊሰራ እንደሚገባም አብራርተዋል። አቶ ታደሰ አክለውም የተፋሰስ ስራ በቀበሌያት በብልጽግና ቤተሰብ በቲም እየተገመገመ በጠንካራ ቅንጅት በትኩረት እንደሚመራም ጠቁመዋል። የሻሸጎ ወረዳ ግብርና ጽሕፈት ቤት ኃላፊ ዶክተር ወንዱ መለሰ ግብርና ስድስት ዋና ዋና መሰረታዊ ግቦች እንዳሉት በመግለጽ አርሶ አደሮች የተሻሻለውን የከብት ዝርያ ተጠቃሚ እንዲሆኑ በአጽንኦት እንደሚሰራ ተናግረዋል። ዶክተር ወንዱ መለሰ ተፈጥሮን መንከባከብ ለመሬት ላይ የተተከሉ ባህር ዛፎችን በመንቀል የፍራፍሬ ዛፎች ን በመትከል የምግብ ዋስትና መረጋገጥ እንዳለበትም አሳስበዋል። የውይይቱ ተሳታፊዎች አቶ ቱኬ ኑረና አቶ አብደላ በበኩላቸው እንደገለጹት የወረዳው የመሬት አቀማመጥ ምቹና በውሃ ሀብት የታደለች በመሆኑ ለበርበሬና ለሌሎች ምርቶች ልማት ተስማሚ መሆኑን ገልጸዋል። አያይዘውም አርሶ አደሮችና ግብርና ባለሙያዎች አብሮ በመስራት የተሻለ ምርት ዘር ማቅረብ እንደሚገባም ተናግረዋል። የሻሸጎ ወረዳ የተለያዩ ምርጥ ዘር አቅራቢ አቶ ዘለቃ ሺቦ የበቆሎና ሌሎች የጓሮ አትክልት ዘሮችን ጨምሮ ሮ ለአርሶ አደሮች ለማቅረብ ዝግጅት ማድረጉን በመግለጽ የበሽታ ኬሚካሎችና የግብርና ውጤቶች በተሟላ መልክ ማቅረብ እንደሚቻልም ገልጸዋል። የሻሸጎ አካባቢ ወርልድ ቪዥን ፕሮግራም ስራ አስኪያጅ አቶ ንጋቱ ታደሰ ሻሸጎ ወረዳ ሰፊ ለም መሬትና ተስማሚ የአየር ንብረት የታደለ ወረዳ መሆኑን በመግለጽ ጉልበቱን፣ ጊዜውን ሳይሰስት በቁርጠኝነት እንዲሰሩ እንደሚደግፉ ገልጸዋል ሲል የሻሸጎ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። የአርሶ አደሮችን ኑሮ ለማሻሻል እና ገበያውን ለማረጋጋት በትኩረት እየተሰራ መሆኑን የልቻ ሀዲያ ኃላፊነቱ የተወሰነ የገበሬዎች ህብረት ስራ ዩኒየን አስታወቀ። ዩኒየኑም በቅርቡ የወተት ማሰባሰቢያ እና ማቀነባበሪያ ፕሮጀክት የተመረተውን የወተት ምርቱን ለተጠቃሚዎች ማድረስ ጀምሯል። ምንትዋብያሱ ተጨማሪ አላት ሊቻ ሀዲያ ኃላፊነቱ የተወሰነ የገበሬዎች ህብረት ስራ ዩኒየን ስራ አስኪያጅ አቶ ኤርሚያስ ሽፈራው እንደገለጹት ዩኒየኑ ከዚህ ቀደም የዩኒየን አባላት ሲያመርቱ የነበረውን የተለያዩ እህሎችን በመረከብ ዱቄት ፍርሽካና መኖ ሲያመርቱ እንደነበር አንስተው አሁን ግን አርሶ አደሮች ከጊዜ ወደ ጊዜ ዝርያው የተሻሻለ የወተት ከብቶችን እያረቡ መሆናቸውን ገልጸዋል። የወተት ምርት አቅርቦትን ለማስፋፋት ከዓለም ባንክ በተገኘ በ18 ሚሊዮን ብር ድ ጋፍ ከሌሞ ወረዳ እንስሳትና አሳብት ላይ ከሚሰሩ ፕሮጀክቶች ጋር በመቀናጀት በአሁኑ ወቅት የወተት ማቀነባበሪያ ተገንብቶ አርሶ አደሮችን ተጠቃሚ እያደረገ ይገኛል ብለዋል። አቶ ኤርሚያስ አክለውም ማቀነባበሪያው በአሁኑ ወቅት በአንድ ፈረቃ ብቻ እየሰራ መሆኑን ተናግረው በቀጣይ በሁለት ፈረቃ ለመስራት እየተዘጋጀ መሆኑን አብራርተዋል። በማቀነባበሪያው በቂ ባለሙያዎች ተመድበው በአሁኑ ወቅት የተሻሻለ እርጎ፣ ትኩስ ወተት፣ ቅቤና ሌሎች የወተት ማለት ተዋጽኦዎችን ለተጠቃሚዎች እያደረሱ መሆኑን አቶ ኤርሚያስ አብራርተዋል። አቶ ኤርሚያስ አያይዘውም ዩኒየኑን የምርምር ማዕከል ለማድረግ እየተሰራ መሆኑን ተናግረው በአሁኑ ወቅትም ዝርያቸው የተሻሻለ የአቮካዶና የቡና ችግኞችን በብዛት እያባዙ መሆናቸውን አስረድተዋል። በ2017/18 የምርት ዘመን የግብርና ግብዓቶችን በስፋት ሲያቀርቡ እንደነበር አስታውሰው በ2018 በጀት ዓመትም ለበጋ ግብርና የሚውል ከ60 ሺህ ኩንታል በላይ ማዳበሪያ ገዝቶ ወደ መጋዘን እየገባ መሆኑን አስረድተዋል። ዶክተር ተመስገን አበራ በዩኒየኑ የእንስሳት ጤና ባለሙያ ሲሆኑ በዩኒየኑ በቂ የእንስሳት ሕክምና እየተሰጠ መሆኑን አብራርተው በቅርቡ ለተጠቃሚው ሕብረተሰብ ጤንነቱ የተረጋገጠ የወተት ምርት እየቀረበ መሆኑን ተናግረዋል። የወተት ምርቱን ከሌሞ ወረዳ እንስሳትና አሳብት ዘርፍ ከሚሰሩ ፕሮጀክቶች ጋር በማቀናጀት እየሰሩ መሆኑን ያነሱት ዶክተር ተመስገን አርሶ አደሮች የሚያቀርቡትን ወተት በላብራቶሪ የተደ የተደገፈ ምርምር በማድረግ እንደሚረከቡ የተናገሩት ዶክተር ተመስገን ከተረከቡ በኋላ ጥራቱን በጠበቀ መልኩ አቀነባብሮ ለተጠቃሚዎች እያደረሱ መሆኑን አስረድተዋል። ተጠቃሚዎቹም እንደ ከዚህ ቀደሙ ያልተቀነባበረውን ወተት ከመጠቀም ይልቅ ጤንነቱ ተጠብቆ የተቀነባበረ ወተት በመጠቀም ጤንነታቸውን እንዲጠብቁ ምክራቸውን ለግሰዋል። በዩኒየኑ የግብርና ነክ ጉዳዮች ቡድን መሪ ወይዘሮ አበባ ወላሙ እንደተናገሩት ዩኒየኑ በግብርና ነክ ጉዳዮች ጉዳዮች በርካታ ስራዎችን እያከናወነ መሆኑን ተናግረው ከሚያከናውናቸው ተግባራትም የአግሮ ኬሚካል አቅርቦት፣ ምርጥ ዘርና ማዳበሪያ እየቀረበ መሆኑን ተናግረዋል። በአሁኑ ወቅትም በምርጥ ዘር ብዜትና በሽታን የሚቋቋም የእንሰስ ዝርያዎችን ለአርሶ አደሮች ለማቅረብ ከዩኒቨርሲቲዎች ጋር ጥናት ለማድረግ ዝግጅት ላይ መሆናቸውን አብራርተዋል። በአሁኑ ወቅትም ለመሰረታዊ ማህበራት የማዳበሪያ አቅርቦት እየቀረበ መሆኑን ያነሱት ወይዘሮ አበባ የሰብል በሽታ የሆነውን የዋግ መድኃኒት ለአርሶ አደሮች በስፋት ማቅረባቸውን ተናግረው በቀጣይ የተሻሻሉ ችግኞችን ለማዳረስ እየተሰራ መሆኑን አስረድተዋል። እንደ ባልደረባችን ዋበላ ወርቁ ዘገባ አቶ መሐመድ ሳሎ በዩኔኑ የስራ እድል የተፈጠረለት ባለሙያ ሲሆን፣ በአሁኑ ወቅትም ወተት ማቀነባበር እየሰሩ መሆኑን ተናግረዋል። የገጠር ኮሪደር ልማት መሰረታዊ የአኗኗር ለውጥና የደስታ ብስራት ያየንበት ነው ሲሉ አርሶ አደሮች ተናገሩ። ለምለምዩኤል ዝርዝራላት በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሽቲቭ የተጀመረው የገጠር ኮሪደር ልማት በስፋት ተግባራዊ እየሆነባቸው ካሉ አካባቢዎች መካከል የጉራጌ ዞን አንዱ ነው። የገጠር ኮሪደር ልማት አርሶ አደሩ አኗኗሩን እንዲያዘምን ከማድረግ ባለፈ ለአመታት ባህል አድርጎ የቆየውን ተፈጥሮውን የመንከባከብ ልምድ ይበልጥ እንዲያጎለብት ያስቻለ ነው። የጉራጌ ማህበረሰብ ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን ከጥንት ጀምሮ ሲያኬድበት የቆየው ጀፎረ እየተጋረጠ ያለውን ሰው ሰራሽ አደጋን በመታደግ በኩልም የኮሪደር ልማቱ ትልቅ ሚና እየተወጣ ይገኛል። በመሆኑ ዘንድሮ በዞኑ በሚገኙ 273 የገጠር ቀበሌዎች የገጠር ኮሪደር ልማት ተግባራዊ የተደረገ ነው። ልማቱ ከተተገበረባቸው አካባቢዎች አንዱ የሆነው እኖር ወረዳ ነዋሪ የሆኑት ወይዘሮ ያጅ መሐመድ በገጠር ኮሪደር ልማት የሰውና የእንስሳት ማደሪያ ተለይቶ በዘመናዊ መንገድ ለመኖር እንዳስቻላቸው ተናግረዋል። በጓሯቸው እንሰት፣ አትክልትና ፍራፍሬ ከማልማት በተጨማሪ ዝርያቸው የተሻሻለ የዳልጋ ከብት እያረቡ መሆኑንም ገልጸዋል። ሌላኛው የወረዳው ነዋሪ አርሶ አደር አብድልመና አህመድ የገጠር ኮሪደር ልማት አካባቢውን ውብ ከማድረግ ባለፈ በጓራቸው ዶሮ በማርባት በአትክልትና ፍራፍሬ እንዲሁም በእንሰት ልማት ተጠቃሚ እንዳደረጋቸው ነው የገለጹት። ጓሮ እሰት አለ፣ ጓር አለ፣ ጎመን አለ፣ ሀምዴሌላ ማንጎ አለ፣ ሁሉም ነገር አለ። ሀምዴሌላ የብቻቸው ሰው የብቻው ሰው ቆቆሮ ቤት ነው። ክቶች ሳር ديال የሰው መለየቱ በጣም ደስ ይለኛል። ለምን ሰውም ሲገባ ጥረንም ይኖራል እና አሁን ከነሱ ጽነጽ አሁን መኖራችን በጣም ደስኛል። ጓሯችን ያው እንሰት ነው ቡና ነው ጫት ነው ሌላ ነገር እንኳን እጥላይ ጓሮ አትክልት ናም እጥላይ ነገር በስራ ነው በወረዳው የተጀመረው የገጠር ኮሪደር ልማት የነዋሪውን ተጠቃሚነት ከማረጋገጥ ባለፈ የመስህብ ስፍራ እየሆነ መምጣቱን የገለጹት ደግሞ የወረዳው ባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ጨዋነ ሺልማ ናቸው። የገጠር ኮሪደር ልማት በአካባቢው የአርሶ አደሩን ኑሮ ለማዘመን እያስቻለ መሆኑን ተናግረዋል። እያንዳንዱ ማህበረሰብ ለምሳሌ፣ በመካከል ምናልባት አቅም የሌለው ድሃ ሊኖር ይችላል። ያ አቅም የሌለው ድሃው ዝም አይባል፣ ማህበረሰቡ ይተባበርና በደቡብ ማህበረሰቡ አጥር እንጨት ያዋጣለትና አካባቢ ላይ እንዲታጠር ይችላል። ይሄ የገጠር ኮሪደር ብዙ ነገር ይዛል ውስጡ ማለት ነው። የልማት ትሩፋት የሚባሉ ነገሮች ውስጡ ላይ አሉ። ለምሳሌ ፍየል እርባታ አለ፣ የዶሮ እርባታ አለ፣ ወተት አለ፣ አቮካቱ ፍራፍሬዎች እያንዳንዱ የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በበኩላቸው እንዳሉት ጆፈረ ከጉራጌ ማህበረሰብ ማህበራዊና ኢኮኖሚያዊ እንቅስቃሴ ጋር የተቆራኘ መሆኑን ጠቅሰው ከገጠር ኮሪደር ልማት ጋር በማስተሳሰር የማህበረሰቡን ኑሮ የሚለውጥ እንዲሆን ታቅዶ የተሰራ መሆኑን ተናግረዋል። ማህበረሰቡ በአካባቢው ልማት በማህበራዊና መሰል ጉዳዮች ላይ በጋራ የሚመክርበትና አቅጣጫ የሚያሲዝበት መሆኑን ጠቅሰው ያሉትን እሴቶች ከማስተዋወቅ ባለፈ ተሻጋሪ ለማድረግ እየተሰራ ነው ብለዋል። በጉራጌ ህዝብ የጆፈረ ልማት ከአንድ ሺህ ዓመት በላይ እድሜ ያለ በጣም ረጅም ጊዜ የቆየ ከአያቶቻችን ቅድመ አያቶቻችን ጀምሮ እንደዚህ ሲዋረድ የመጣ የጀፈረ ልማት እንለዋለን። ይሄ ያው የራሱ የሆነ አሰራለ ህግ አለው። ለአጠቃላይ ለማህበራዊና ኢኮኖሚ እንቅስቃሴ በጣም ምቹ የሆነ ሰፋ ያለ ቦታ ላይ አዘጋጅተው እስከዛሬ ድረስ ከትውልድ ወደ ትውልድ ሲሸጋገር የቆየ ትልቅ ድንቅ ሴታችን ነው። መንደሮቹ ቀላሎ ጪ በሚጠይቁና የአካባቢውን ግብዓቶች መጠቀም የሚሰሩ መሆናቸውን ጠቅሰው በዚህም አርሶ አደሩ ጤናማ ህይወት እንዲኖር ትኩረት መስጠቱን ተናግረዋል። በተለይም ምቹና ጽዱ አካባቢን ከመፍጠር ባለፈ አርሶ አደሩ ጋሮን በተለያዩ አትክልትና ፍራፍሬ እንሰት ሲያለማ ጤናውን ለመጠበቅ በሚያስችለው መልኩ እየተሰራ ነው። ክቡር ጠቅላይ ሚኒስትራችንም እንዳሉት ጀፎሮ ንጹህ ሆኖ ሰፊ ቦታ ኖሮ ግቢውም ደግሞ ንጹህ ሆኖ ውስጥ ደግሞ ምን ነገር ከሌለ ዋጋ የለውም። ስለዚህ አርሶ አደሩ ልክ በጀፎሮ ልክ በደጁ ልክ ቤቱ ንጹህ እንደሆነ ሁሉ የሚበላው ነው የሚጣም ዘ ንጹህ ነገር ማግኘት አለበት። የተመጣጠነ ምግብ እንዲያገኝ ከሌማት ትሩፋት ጋር ለማሳሰር ነው አሁን ጥረት እያደረገ ያለ ነው። ስለዚህ ህብረተሰቡ ሁለመና ሙሉ እንዲሆን የማለክ ስራ ላይ ወደ ጓሮ ሲገባ በፍራፍሬ በአትክልት፣ እንደዚሁም የእንስሳት እርባታ ስራ ከዶሮ ጋር አሳስሮ የእንስሳት አስተዋጽኦም እንዲያገኝ የተሟላ ሌማታችን ሁሌ ሙሉ እንዲሆን ጭምር መስራት አለብን ተብሎ በክቡር ጠቅላይ ሚኒስትር እየተጀመረ ላይ አሁን ያሁን በእኛ በገጠር በጣም በስፋት እየሄድንበት ያለ ጉዳይ የገጠር ኮሪደር ልማት በዞኑ ሁሉም የገጠር ቀበሌዎች ተደራሽ ለማድረግ ታቅዶ እየተሰራ መሆኑም አቶ ላጫ አመልክተዋል ሲል ኢዜአ ዘግቧል። ዜናዎቻችን በዚህ ያበቁ። ክቡራን ተመልካቾች ዜናውን እየመራ አብሬያቸው የቆየሁት እኔ ዘሪቱ ኤልያስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ